በጣም ጤና ይስጥልን እንደምናምሽታችኋል፣ የተከበራችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን የምሽት ዜና ሙዳያችንን ጀምረናል። አቤት ጉዳዮቻችን እናስቀደም። በአማራ ክልል እየተካሄደ የሚገኘው አጀንዳ የማሰባሰብ ሂደት ነፃ ገለልተኛና አሳታፊ በሆነ መንገድ እየተካሄደ መሆኑን ተሳታፊ የፖለቲካ ፓርቲዎች ገለጹ። በአማራ ክልል የሚገኘውን የማዕድን ሀብት አጠቃቀም ለማሳደግ ከተለያዩ አካላት ጋር እየሰራ መሆኑን የማዕድን ሀብት ልማት ቢሮ ገለጸ። በቆይታችን የተለያዩ ዘገባዎችን ወደ እናንተ የምናደርስ ነው የሚሆነው። ሶሊያን አለህኝ እንዲሁም በምልክት ቋንቋ ትርንጎ ኤርሳው ጋር አብናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ወደ ቀዳሚ ዘገባችን የምናልፈው በአማራ ክልል እየተካሄደ የሚገኘው አጀንዳ የማሰባሰብ ሂደት ነጻ ገለልተኛና አሳታፊ በሆነ መንገድ እየተካሄደ መሆኑን ተሳታፊ የፖለቲካ ፓርቲዎች ገለጹ። ምክክሩ የክልሉን ብለውም የሀገሪቱን ችግሮች ይፈታሉ ብለው ተስፋ እንደሚያደርጉም ተሳታፊ የፖለቲካ ፓርቲዎች ተናግረዋል። ጌታቸው ገደፋው ተጨማሪ አለው። በአማራ ክልል እየተካሄደ የሚገኘው ሁለተኛው ምዕራፍ ክልላዊ አጀንዳ የማሰባሰብ የምክክር ሂደት ቀጥሏል። በዚህ አጀንዳ የማሰባሰብ ሂደት ከሚሳተፉ ባለድርሻ አካላት መካከል የፖለቲካ ፓርቲዎች ይገኙበታል። አሚኮ ያነጋግራቸው እነዚህ የፖለቲካ ፓርቲዎች ሂደቱ ግልጽ፣ አካታችና አሳታፊ መሆኑን ተናግረዋል። ማንኛውም አጀንዳ አለኝ የሚል አካል የሚሳተፍበት አውድ የተፈጠረ ከመሆኑ ጋር ተያይዞ እኔ አሳታፊ ነው አካታች ነው ብለን ነው የምንወስደው። ምንም አይነት ገደብ የለውም። የትኛውም የፖለቲካ ፓርቲ የትኛውንም ሀሳብ እንዲያነሳ አጀንዳ አለኝ የሚለው እንዲያቀረው ወደ ውይይት እንዲያመጣ እንዲያስመዘግብ የነበረው ሂደት የሚመሰገንና ለታሪክም ትልቅ ድርሻ ያለው ነው። ከዚህ በፊት በርካታ ችግሮችን እየወለዱ ለሕዝባችን ሰላምና ልማት እንዲሁም የዲሞክራሲ ስርዓት ግንባታ እንቅፋት ናቸው ያሏቸውን አጀንዳዎች በነፃነት እየገለጹ ያሉበት ሁኔታ ነው ያለ። ከዚህ አንጻር እንግዲህ በጣም ገለልተኝነቱ በተሻለ መንገድ ነው ያለው ብለን ነው ምንወስደው፣ እኛ እንደ ድርጅት ማለት ነው ይዘን የመጣነውን አጀንዳ በሀሳብ በነፃነት እንድንገልጽ አጀንዳ እንድያዝም እያደረግን ያለ ነው። አጀንዳ እንዲይዙ የተመረጡ አካላትም በራሳችን ምርጫ ነው እንግዲህ እነዚያ አካላትም የመረጥ ነው። ምክክሩ የሚስተዋሉ ችግሮችን በመፍታት የተሻለ ሀገራዊ ሰላምና መረጋጋት ያመጣል የሚል ተስፋ መሰነቃቸውንም ተሳታፊ የፖለቲካ ፓርቲዎቹ ገልጸዋል። ምንም ይሁን ምን ያሉትን ሀሳቦች ያሉትን አጀንዳዎች በጠረጴዛ ለማምጣት እየተደረገ ያለው ጥረት ከፍተኛ ነው። አይ ቲንክ ውጤት ያመጣል የሚል እምነት አለን። እምነታችን ከፍተኛ ነው። ለዛም ነው በነቃና በበቃ ሁኔታ እየተሳተፍ ነው ያለነው። ተስፋውን ጥሩ ነገርን አይቼበታለሁ። መጨረሻውን ባናቅም አንዳንዴ ከፍትፍቱ ፊቱ የሚባል ነገር አለና እድሉን አግኝተን በራሱ በዚህ ልክ እንደ ፖለቲካ ፓርቲ እንደ ማህበረሰብ ተወላጅም እንደ ኢትዮጵያዊም ስንወያይ ከዚህ የተሻለ ነገር መቼም ሊመጣ አይችልም። በጣም ታላቅ የሆነ ተስፋ የጣልንበት የምክክር ኮሚሽን ነው። ይህ የምክክር ኮሚሽን እንግዲህ በጣም በበርካታ ዘመናት አንድ ጊዜ የሚገኝ ነው። ኢትዮጵያ መጣ የወለደችው እጅግ በጣም ትልቅ ተቋም ነው ብለን የምንወስደው፣ መፍትሄው ቁጭ ብሎ መነጋገርና መወያየት ነው የሚሉት የፖለቲካ ፓርቲዎቹ፣ መገዳደሉ ይብቃ፣ ኑ እንመካከር፣ በሂደቱም ተሳታፊ እንሆን ሲሉም ጥሪ አቅርበዋል። የአማራ ሕዝብ መሰረታዊ ጥያቄዎች ይመለሱ ከተባለ ሀገራዊ ምክክርና ውይይት ተገቢ ነው የሚል እምነት አለ። በዚህ ሀገራዊ ምክክርና ውይይት ደግሞ ሁላችንም የማህበረሰብ ተወካዮች የፖለቲካ ፓርቲዎች፣ ሌሎች አካላትም ተሳታፊ በመሆን ጥያቄዎቻችን በማቅረብ ከሌሎች ወንድም ብሔር ብሔረሰቦችና ህዝቦች ጋር በመቀናጀት በመነጋገር በመወያየት ጥያቄዎቻችን እንዲረዷቸውና ተገቢውን ምላሽም እንዲያገኙ በማድረግ ስራዎችን መስራት መቻል አለብን። ሁላችንም አንድ ቤት ላይ ያለን ህዝቦች መሆናችን ተረድተን የየራሳችን የብሔራዊ ነጻነት የብሔረሰብ ነጻነታችን ተከብሮ ኢትዮጵያ ይህን እድሏን በአግባቡ ከተጠቀምንና ሁሉም የማህበረሰብ ክፍል በተስፋው ልክ ውጤታማ መሆን ከተቻለ ሀገራችን ከገባችበት ውጥንቅጡ የወጣ የፖለቲካ ስርዓት እንወጣለን ብለን ተስፋ እናደርግበታለን። የተለያዩ ሀገራት እንደኛ አይነት ችግሮች ነበረባቸው። እነዚያን ግን ቁጭ ብለው በጠረጴዛ ዙሪያ ላይ ተወያዩ። አጀንዳ እንዲያዝላቸው አደረጉ። አጀንዳዎች ገለልተኛ በሆነ መንገድ መፍትሄ እንዲያገኙ አደረጉ። ሀገራቸው እንዲቀጥል አድርጓል ማለት ነው። እኛ ጋር ማድረግ ያለብን ጣት ከመቀሰርና ዳር ላይ ሆነን ከመተቸት እንደዚህ አይነት የጋራ መድረኮች ተፈጥረው የጋራ የሆኑ አጀንዳዎችን ተዋይተን ተነጋግረን ተማምነን ወደ አንድ መምጣት ችግሮችን መፍታት እኮ ነው። ይህ አንዱ የችግር መፍቻው ውይይት መድረክ ራሱ መዘጋጀት ነው። ሀገርን የምናስቀጥልበት፣ ሀገርን የምንጠብቃት፣ ሀገርን የምንንከባከባት ደግሞ እንዲህ ችግሮችን በሰለጠነ መንገድ በምክክር መፍታት ስንችል ነው ስለዚህ አሁን ሀገር የያዘችው ሀገር እየመከረችበት ያለው መንገድ እጅግ የሚመሰገን የሚወደስ ከችግሮቻችን የምንወጣበት ትልቅ መንገድ ስለሆነ ይሄ ተበራት ተጠናክሮ ነው መቀጠል ያለበት አሉ የሚባሉ ጥያቄዎችን በነጻነት ያለ ገደብ በማንሳት ውይይት ማድረጋቸውንም ነው የፖለቲካ ፓርቲዎቹ የገለጹት በሁለተኛው ምዕራፍ በአጀንዳ ማሰባሰብ እየተሳተፉ የሚገኙ የተለያዩ ተወካዮች ጥያቄዎችን ከማንሳት በተጨማሪ መፍትሄ አመላካች ጉዳዮችን እያቀረቡ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ ተናገሩ። የሁለተኛው ምዕራፍ የአጀንዳ ማሰባሰብ ሁለተኛ ቀን ውሎን አስመልክቶ ቃል አቀባዩ መግለጫ ሰጥተዋል። አማራ ሊቁ መግለጫውን ተከታትሎ ተከታዩን ዘገባ አዘጋጅተዋል። መጋቢታ 27 2017 ዓ.ም የተጀመረው የአማራ ክልል የአጀንዳ ማሰባሰብ ሂደት 27 የማህበረሰብ ተወካዮችን በመምረት መጠናቀቁ ይታወሳል። ሁለተኛው ምዕራፍ የመንግስት ተቋማት ተወካዮች፣ መንግስታዊ ያልሆኑ ተቋማት፣ የማህበራት ተወካዮች፣ የፖለቲካ ፓርቲዎች፣ ተጽዕኖ ፈጣሪ ግለሰቦች የሚሳተፉበት የአጀንዳ ማሰባሰብ ተግባር ተጀምሯል። የሁለተኛ ቀን ውለውን አስመልክቶም የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ ላሚኮ መግለጫ ሰጥተዋል። አቶ ጥበቡ በመግለጫቸው በአጀንዳ እየተሳተፉ ያሉ አካላት ለሀገር ይጠቅማሉ የሚሏቸውን ሀሳቦች በነጻነት እያነሱ መሆኑን ተናግረዋል። ከመጀመሪያው ጀምሮ እስከ ሁለተኛው ምዕራፍ ድረስ የአጀንዳ ልየታ ስራው እየተከናወነ ነው። ከዚህ በተጨማሪ ደግሞ በሀገራዊ ምክክር ጉባኤው ላይ ተወካዮቻቸውን በምርጫ የሚያሳውቁ የተለያዩ ቡድኖች ደግሞ የምርጫ ሂደታቸውንም ለማከናወን ጥረት ያደረጉበት ነው። በዚህም ሂደት ላይ በጣም በርካታ ሀገራዊ የሆኑ ክልላዊ የሆኑ አሁን ላለንበት ወቅታዊ ሁኔታ ያደረሱንን ምክንያቶች ሲንከባለሉ የመጡ ጉዳዮችም በጣም በርካታ ጉዳዮች ተነስተዋል። በአጀንዳ ማሰባሰብ ሂደቱ የሚሳተፉ አካላት በአጀንዳነት የሚነሱ ጥያቄዎችን ከማንሳት ባለፈ መፍትሔ አመላካች ሀሳቦችን እያፈለቁ መሆናቸውንም ቃል አቀባዩ ተናግረዋል። በምክክር ሂደቱ ላይ እየተሳተፉ ያሉ አካላት የሀገርን ችግር ለመፍታት የክልሉንም ችግር ለመፍታት በሚያስችል ንቃት እና ትኩረት ነው ሲሳተፉ የነበሩት እና ሂደቱ በጣም አሳታፊ ነበረ። በጣም ግልጽና ያለምንም ጫናና ተጽዕኖ ሲካሄድ የነበረ ነው። ስለዚህ በአምስቱ ምድቦች ቅድም በጠቀስኩል ማለት ነው ያነበሩ የመድረኩ ተሳታፊዎች ወይም ደግሞ ተመካካሪዎች አሉ የሚሏቸውን ችግሮችን በነቂስ በሚባል ደረጃ እና በጥልቀትም ጭምር ያነሱበት ሁኔታ ነበረ። ከዚህ በተጨማሪ ደግሞ ችግሮችን ከመጠቆም ባሻገር ደግሞ መፍትሄ ናቸው ሊደረጉ ይገባል የተለያዩ መንግስትን ጨምሮ ህብረተሰቡም፣ የሌሎች ባለድርሻ አካላትም ይህን ይህንን ቢያደርጉ ከዚህ ችግር ልንወጣ እንችላለን የሚሉ ምክረ ሀሳቦችን ጭምር ያቀረቡበት ነው። የአማራ ክልል የአጀንዳ ማሰባሰብ ሂደት ሚያዝያ 4 2017 ዓ ም እንደሚጠናቀቅ የተናገሩት አቶ ጥበቡ የተሰባሰቡ አጀንዳዎች ሀገርና ትውልድን ማዳን የሚችሉ መሆናቸውንም አንስተዋል። የአማራ ክልል የምክክር ሂደት የአጀንዳ ማሰባሰቡና ተወካዮችን የመምረጡ ሂደት ማጠቃለያ ቀን ነው የሚሆነው። አምስት የተለያዩ ቡድኖች የሚያቀርቡት አለ ለአጠቃላይ ጉባኤው ማለት ነው። ስለዚህ እነዚህ አምስት የሚቀርቡ አጀንዳዎች ደግሞ ይጠናቀሩና ወደ አንድ ይሆናሉ ማለት ነው። ከሁሉም ባለድርሻ አካላትና ከሕብረተሰቡ የተጠናቀረውን አንድ አጀንዳ የሚቀርብበት ይሆናል ማለት ነው። አንድ አጀንዳ ስንል አጠቃላይ የክልሉ እስካሁን ከመጀመሪያው ጀምሮ ከመጋቢት 27 ጀምሮ የሄድንበትን ሂደት የመጨረሻውን አጀንዳ ኮሚሽኑ የሚረከብበት መድረክ ነው የሚሆነው። ሀገራዊ ምክክሩ ዓላማውን እንዲያሳካ ሁሉም ኃላፊነቱን እንዲወጣም ጥሪ ቀርቧል። በአማራ ክልል የሚገኘውን የማዕድን ሀብት አጠቃቀም ለማሳደግ ከተለያዩ አካላት ጋር እየሰራ መሆኑን የማዕድን ሀብት ልማት ቢሮ ገለጸ። ቢሮ በማዕድን ሀብት ልማት ዘርፉ ለሚሰማሩ ባለሀብቶችና ወጣቶች የስራ ስምሪት ለመፍጠር ምቹ አሰራር መዘርጋቱን ገልጿል። ተጨማሪውን ከይካስ ማስረሻ እንከታተላለን። በአማራ ክልል ኢኮኖሚያዊ ሽግግር ለማምጣት ትኩረት ከተሰጠባቸው የልማት መስኮች አንዱ የማዕድን ሀብት ልማት ነው ያሉት የአማራ ክልል ማዕድን ሀብት ልማት ቢሮ ኃላፊ አቶ ኃይሌ አበበም የክልሉ መንግስት ለዘርፉ ትኩረት መስጠቱን ተናግረዋል። ግን ማዕድ ማለት የመመፀጊያ መንገዳችን፣ የማደጊያ ሚስጥራችን፣ የአንድነታችን የኃይላችን ማሰባሰቢያችን፣ የኢኮኖሚ ምንጫችን፣ እንዲሁም የኢኮኖሚያዊ ሽግግር የምናመጣበት አንዱ ዘርፍ ነው ተብሎ መንግስትም ትኩረት ሰጡት የይታ ለውጥ ፓራዳይም ሽፍት ነው ያመጣ አምቶ እየተሰራበት ነው ያለው ሁኔታ። የማዕድን ሀብት ልማት ቢሮ በአማራ ክልል ከሚገኙ ዩኒቨርሲቲዎችና ከተለያዩ አካላት ጋር ባደረገው ጥናት በክልሉ ከ50 በላይ የተለያዩ የማዕድን አይነቶች እንደሚገኙ ቢሮ ኃላፊው ገልጿል። በእኛ በኩል እስካሁን የተጠናው ጥናት 45241 አካባቢ የስነ ምድር ካርታ ጥናት ስራ ተጠንቶ አልቋል። ጂኦሎጂካል ማፒንግ የሚባለው ማለት ነው። የማዕድን ፍለጋ ክምችት ጥናት የሚባለው ደግሞ ዝርዝር ጥናቱ ደግሞ ወደ 241 ኪሎሜትር ስተጠፍታል ማለት ነ የግል ባህል ሀብቱ ለኢንቨስት ከማድረጉ በፊት ከፍሎ የሚያስጠናቸው ጥናቶችም አሉ። ምክንያቱም ካፒታል ነው የሚያወጣው፣ ሀብት ያወጣል፣ ያፈሳል። ከዛ ፊት ግን ማረጋገጥ አለበት። የሚያረጋግጠው እስከ ላብራቶሪ ቴስት ድረስ ነው። ውጭ ድረስ ልኩ ይህ ጥናት አለ። ሌላው ደግሞ የዘርፉ ምሁራን የክልሉ ተወላጆችም ከዛ ውጭ ያሉትም ያጥኑታል በአምስት የሚከፈሉ ከሀምሳ በላይ የማዕድን አይነት አማራ ክልል እንዳለ ማረጋገጥ ችለናል ማለት ነው። ማዕድናትን በጥናት ለይቶ በሀገር ውስጥና በውጭ ላሉ ባለሀብቶችና ለሚመለከታቸው አካላት የስራ ፈቃድ በመስጠትና አሰራሮችን በማዘመን እንዲሰሩ ምቹ ሁኔታ መቀመጡንም የቢሮ ኃላፊ አቶ ኃይሌ አበበ ገልጸዋል። የእይታ ለውጥ አለ፣ የፖሊሲ ለውጥ አለ፣ የአደረጃጀት ለውጥ አለ። ለምሳሌ የክልላችን መንግስት ቀደም ሲል የነበረውን ችግር ሊቀርፍ በሚችል ደረጃ ተቋምን አደራጅቷል። ማዕድናት ለይቶ ለባለሀብቶች፣ ለወጣቶች፣ ለሚመለከቱ አካላት ለሀገር ውስጥም ለውጭም ላሉት አለም አሉ ላለ ምቹ ሁኔታ ንፍጠር። ስለዚህ ማዕድናትን እንዴት እንጠቀም፣ እንዴት እናሳድግ፣ እንዴት ለሀገር ይዋሉ፣ እንዴት መበጸጊያ ይሆኑ የሚለው ተቀምጧል። በተያዘው በጀት አመት ከፍተኛ ፈቃድና ባህላዊ የማዕድን ሀብት ልማት ፈቃድ መሰጠቱን የገለጹት ቢሮ ኃላፊው የማዕድን ላቦራቶሪ ለማቋቋም የጥናት ፕሮፖዛል ለክልሉ መንግስት መቅረቡንም ገልጸዋል። የማዕድን ላቦራቶሪ በክልላችን የሚቋቋም በጣም ውጤታማ ነው። ይህ የማዕድን ላቦራቶሪ ለማቋቋም በጣም ዘመናዊ ለማድረግ ከታሰበ እስከ አንድ ቢሊዮን ብር ይፈጃል ብለን የመነሻ ፕሮፖዛል አቅርበናል። አሁን ባለው ሁኔታ እንግዲህ ይህንን የክልሉ መስተዳድር ምክር ቤት ተወያይቶ የሚመለከታቸውን አካላት ማሳትፎ የተሻለ የለቀለ ጥናት ካለቀ በኋላ ምናልባት በሚቀጥሉት አመታት ክልሉ ይህን ለመስራት ያሰበ ይመስለኛል። በእኛው በኩል ፕሮሚሲንግ ነገርም እንዳለ ማረጋገጥ ችለናል ማለት ነው። የማዕድን ሀብት ልማት ቢሮ ተቋማቱን በወረዳ ደረጃ ለማስፋት እየሰራ መሆኑን ከአሚኮ ወቅታዊ ዝግጅት ጋር በነበራቸው ቆይታ ገልጸዋል። የሀገራችንን የጭነት አገልግሎት ስርዓት ማዘመን ኢትዮጵያ በዓለም አቀፍ ደረጃ በሎጂስቲክስ ዘርፍ ያላትን ደረጃ ለማሻሻል እንደሚያግዝ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ተናገሩ። ሚኒስቴር መስሪያ ቤቱ የተቀናጀ የጭነት አገልግሎት አስተዳደር ስርዓትን በይፋ አስጀምሯል። ሰለሞን አስፌ ተጨማሪ ያለው። በኢትዮጵያ ያለውን የጭነት ትራንስፖርት ለመቆጣጠር ምቹና ቀልጣፋ አሰራር እንዲኖር ማድረግ ያስፈልጋል። የትራንስፖርትና ሎጂስቲክስ ሚኒስቴር ከአርቲፊሻል ኢንተለጀንስ ጋር በጋራ በመሆን ይህንን አሰራር እውን ማድረግ የሚችል ሶፍትዌር አበልጽገው ወደ ስራ አስገብተዋል። ይህም በአገራችን ያለውን የጭነት ስርዓት ከመቆጣጠርና ከማስተዳደር ባለፈ ቀልጣፋና ሁሉን አቀፍ አገልግሎት ለመስጠት ያስችላል ተብሏል። የበለጸገው ዲጂታል ስርዓት ኢትዮጵያ በዓለም አቀፍ ደረጃ በሎጂስቲክስ ዘርፍ ያላትን ደረጃ ለማሻሻል እንደሚያግዝ የአርቲፊሻል ኢንተሊጀንስ ዋና ዳይሬክተር ዶክተር ኢንጂነር ወርቁ ጋችና ተናግረዋል። በዳታ ላይ የተመሰረተ ዳታን በመጠቀም ዳታን በመተንተን ችግሮችን በመፍታትና የህዝባችን የአገልግሎት ችግር ለመፍታት ነው። ና በተለይ እንግዲህ ቴክኖሎጂ አንድ የመንግስት ተቋም ሲያለማ ና ስራ ላይ ሲያውል የግሉን ተቋም የመቆጣጠር የመከታተል አይነት ነበር ሲመስል የነበረው ና ይሄኛው ግን አርቲፊሻል ኢንተለጀንስ የግሉንም ዘርፍ የሚያግዝ ሀብቱ እንዳይባክን ጊዜው እንዳይባክን የሚያግዝ ለሁለቱም ለግሉም ዘርፍ ከመንግስት ተቋም ሴክተሩም ለሁለቱም የሚበቃና የሚያግዝ ስለሆነ ችግሮችን ለመፍታትና ኢትዮጵያን በዚህ ዘርፍ ደግሞ በዓለም ተወዳዳሪ የሆነ እንድትሰለፍ የሚያደረግ ስለሆነ በርካታ ስራዎችን ነው እየሰራናለ ነው። የተቀናጀ ዲጂታል የጭነት ትራንስፖርት አስተዳደር ሙሉ የኦፕሬተር መረጃዎችን በውስጡ እንደያዘ የገለጹት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ የዲጂታል ስርዓቱ የጭነት ትራንስፖርት አስተዳደር ህገወጥነትን ለመከላከል እንደሚረዳም ነው የገለጹት። የምንሰጠውን አገልግሎት በዘመነ መልኩ መሆን አለበት ብለን እየሰራ ነው ያለ ነው። ያለቁ ስራዎች አሉ። ዛሬ ላውንች ያደረግነው ቀጥሎ ደግሞ እንዲሁ ምን ጨርሳቸው አሉ። ትራንስፖርትና ሎጂስቲክስ የተቋቋመለትን ተልዕኮ በፍጥነት በቅልጥፍና በጥራት ከምንጩ መዳረሻው ድረስ የማድረስ ሁሉንም ማለት ነው መረጃን አገልግሎትን፣ እቃን፣ ሰውን የማድረስ ስራን ለመወጣት ጠንክረን የምንሰራ መሆኑን ለዚህም ደግሞ የአርተፊሻል ኢንተለጀንስ የናንተም ድጋፍ እንዳይለየን ጥሬን እያቀረብኩ ለቃለ ምስጋና አቀርባለሁ። አመሰግናለሁ። በመረቃ ስነ ስርዓቱ ላይ የህዝብ ተወካዮች ምክር ቤት አባላት ከፍተኛ የፌዴራል የስራ ኃላፊዎችና ተጋባዥ እንግዶችም ተሳትፈዋል። የደብረ ማርቆስ ከተማ አስተዳደር በበጀት አመቱ በስራ እድል ፈጠራ፣ በንጹህ መጠጥ ውሃ አቅርቦትና በኮሪደር ስራዎች አበረታች ውጤት ማከናወኑን አስታወቀ። ከተማ አስተዳደሩ የ2017 በጀት አመት ያለፉት ዘጠኝ ወራት የልማትና የመልካም አስተዳደር ስራዎች አፈጻጸምን ከባለድርሻ አካላት ጋር ገምግሟል። ተጨማሪውን ከመልሰው ቸርነት እንከታተል። የደብረ ማርቆስ ከተማ አስተዳደር በ2017 በጀት ዓመት ከ500 ሚሊዮን ብር በላይ በሆነ በጀት የመሠረተ ልማት ስራዎችን ለማከናወን አቅዶ ወደ ሥራ መግባቱን የገለጹ ሲሆን ባለፉት ዘጠኝ ወራት ለመሠረተ ልማት ፕሮጀክቶች ግንባታ መዋል የተቻለው 242 ሚሊዮን ብር የሚጠጋ ብር መሆኑን የከተማ አስተዳደሩ ከተማና መሠረተ ልማት መምሪያ ኃላፊ መንግስት እጅ ጋር ገልጸዋል። በተሰበሰበው ገቢ ልክ የህዝቡን ተጠቃሚነት ማረጋገጥ ለሚያስችሉት ቅድሚያ በመስጠት የኮሪደር ልማት፣ የመንገድ ዳር መብራት ጥገና፣ የእግረኛ መንገድና የኮብል ንጣፍ ስራዎችን ማጠናቀቅ ተችሏል ነው ያሉት። ገንዘብ ይጠይቀን የነበረው ከመምራን ጎር ልጅ ተነስቶ ወደ ይራባ ጫካ የሚሄደው የመንገድ ዳር መብራት ጥገናን በተመለከተ አሁን ላይ በተሻለ መንገድ እየተጠገነ ይገኛል። ወደ 2.4 ኪሎ ሜትር ያህል የእግረኛ መንገድ ስራዎቻችንን ማጠናቀቅ ይችለናል። የኮሪደር ልማት ስራዎቻችንን መወስደን ከተመለከተ ነው አሁን ላይ በተሻለ መንገድ እና ፍጥነት እንዲሁም ጥራት ላይ እየተጠናቀቀ ነው። ያለው የውስጥ ለውስጥ የጠጠር መንገድ ስራዎች በሚፈለገው ልክ ማከናወን እንዳልተቻለ የገለጹት መምሪያ ኃላፊው የከተማውን የንጹህ መጠጥ ውሃ ችግር ሊያቃልል የሚችል የ35 ኪሎ ሜትር የውሃ መስመር ዝርጋታ ማከናወን ስለመቻሉም ተናግረዋል። የጠጠር መንገድ የማልበስ ስራዎቻችን በዚህ በጀት ዓመት የኳሪ ሳይት አቅርቦት ችግር ስላጋጠመን ያልጀመርነው ስራ ይሄ ብቻ ነው። ማርቆስ ከተማ ላይ ችግር ነው ተብሎ የሚጠቀሰው የውሃ አቅርቦት ችግር ነው። ወደ 35 ኪሎ ሜትር ያህል የውሃ መስመር ዝርጋታ

የደብረ ማርቆስ ከተማ አስተዳደር ስራና ስልጠና መምሪያ ኃላፊ መኮንን ሞላአዳም በበጀት ዓመቱ ከ20 ሺ በላይ ለሚሆኑ ስራ ፈላጊዎች የስራ ድል ለመፍጠር ታቅዶ ወደ ስራ መግባቱን የገለጹ ሲሆን ባለፉት 9 ወራት የቅዱን 65 በመቶ ለሚሆኑት በተለያዩ ዘርፎች በቋሚና ጊዜያዊ የስራ ድል መፍጠር ተችሏል ብለዋል። 1133 አዳዲስ ኢንተርፕራይዞችን ለማደራጀት ታቅዶ ይህ ዜና እስከተጠናቀረበት ጊዜ ድረስ 92 በመቶ የሚሆኑትን ማደራጀት ተችሏል። በበጀት ዓመቱ ለ2482 ወጣቶች የስራ እድል እንፈጥራለን ብለን አቅደን እየሰራ ነው ያለ ነው አምስት ፐርሰንት አፈጻጸም የፈጸምንበት ሁኔታ ነው ያለ። አዲስ ኢንተርፕራይዝ በማደራጀት ደረጃ አንድ ሺ አርባ አራት ኢንተርፕራይዞች ተደራጅተው ወደ ስራ ገብተዋል። በአፈጻጸም ደረጃ ወደ ዘጠና ሁለት ፐርሰንት ያደራጀንበት ሁኔታ ነው ያለ። ከተማ አስተዳደሩ ሰላሳ ሚሊዮን ብር በመመደብ ለወተት ሀብት ልማት ለዶሮ እርባታና ሌሎችም አገልግሎቶች የሚውሉ ሸዶችን ግንባታ በማጠናቀቅ ለስራ ፈላጊ ወጣቶች ለማስረከብ ዝግጅት ማጠናቀቃቸውንም ገልጸዋል። በወተት ሀብት በዶሮ እርባታ በመሳሰሉት ሸዶች ተገንብተው ኦልሞስት ለወጣቶች ለማስተላለፍ ቁልፍ ለመስጠት በዝግጅት ላይ ነው ያለን ማለት ነው ከአምስት ዓመት በላይ ያላቸው ሸዶችን አስመልሶ ለአዳዲስ ወጣቶች የስራ ዕድል ከመፍጠር አኳያ አሁንም ማነቆች አሉብን። የስራ ዕድል ፈጠራ ግብረ ኃይል ምክር ቤቱም ስላለ እሱም እየገመገመ በቀጣይ እያስመለስ ለአዳዲስ ወጣቶች የስራ እድል እንፈጥራለን ብለን ነው የምናስበው። የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ተሾመ ዋለ በ2017 በጀት ዓመት ሰላምን የማጽናት ተግባርን በልዩ ትኩረት በመያዝ ህብረተሰቡን ባሳተፈ መልኩ በኮሪደር ልማት፣ በጎርፍ ማፋሰሻ ቦይ ግንባታ፣ በአስፋልት መንገድ ዝርጋታና በሌሎችም ዘርፎች በጥንካሬ የሚወሰዱ ተግባራት መከናወናቸውን ጠቅሰዋል። አንጻራዊ ሰላማችን እያሻሻሉ ከመሄድ ጋር ዋና ተግባር አድርገን ነው የተንቀሳቀስ ነው በጥቅሉ አሁን ከምናየው ዋና ዋና መስሪያ ቤቶች ወይም መምሪያዎች የሚባሉትን የዚህ አካል የግምገማ አካል አድርገን እየለካን ያለን ነው። በኮሪደር ልማት ግንባታችን፣ በኮብል ንጣፍ፣ በዲች ስራዎቻችን፣ የአስፋልት መንገድ ስራ ወዘተ፣ በእነዚህ ስራዎቻችን ላይ ሰው ጭምር የህብረተሰቡ ተሳትፎ መጨመር ጭምር ያለንን አንጻራዊ ሰላም ተጠቅመን የተሻለ ፈጽመናል፣ እቅዳችን ፈጽመናል የሚል ግምገማ ነው አሁን እያየን ያለ ነው። የከተማውን ገቢ አሰባሰብ ማሻሻል ከተቋም ግንባታ አኳያ የሚታዩ ክፍተቶችን መሙላትና በበጀት ዓመቱ ቀሪ ጊዜያት በየዘርፉ ውጤታማ ስራዎችን ማከናወን በትኩረት የሚፈጸሙ ተግባራት መሆናቸውን ነው ያመለከቱት። ያላሳካናቸው ተግባራት እንዳሉም በዘጠኝ ወር ውስጥ ገምግመናል። በተለይ የገቢ ስራችን በጣም ዝቅተኛ አፈጻጸም ነው ያለው፣ ማለት ነው። አመራር ጥራታችን ላይ ስራ መስራት እንዳለብን፣ ተቋም ግንባታችን ላይ ስራ መስራት እንዳለብን አመላክቶናል ማለት ነው። ይህንን መሰረት አድርገን በቀሪ ጊዜያት ያላጠናቀቅናቸውን ስራዎችን ለማጠናቀቅ ሙሉ አቅማችንን እንጠቀማለን። የግምገማ መድረኩ መሻሻል ያለባቸው ጉዳዮች በውል የተለዩበትና በቀጣይ የትኩረት አቅጣጫዎችንም ባመላከተ መልኩ የልማትና የመልካም አስተዳደር ስራዎችን በትኩረት ለመፈጸም የሚያስችል መሆኑ ተመላክቷል። አቤት ጉዳዮቻችንን አስታውሰናችሁ ዜናዎቻችንን እናጠቃል። በአማራ ክልል እየተካሄደ የሚገኘው አጀንዳ የማሰባሰብ ሂደት ነጻ ገለልተኛና አሳታፊ በሆነ መንገድ እየተካሄደ መሆኑን ተሳታፊ የፖለቲካ ፓርቲዎች ገለጹ። በአማራ ክልል የሚገኘውን የማዕድን ሀብት አጠቃቀም ለማሳደግ ከተለያዩ አካላት ጋር እየሰራ መሆኑን የማዕድን ሀብት ልማት ቢሮ ገለጸ። ከአማራ ሚዲያ ኮርፖሬሽን የሰዓትን ዜና አጠቃለናል። ሶሊያና አለኸኝ እንዲሁም በምልክት ቋንቋ ትርጉም የሰብ ጋር አብናችሁ ቆይታ እናደርጋለን። በያላችሁበት መልካም ምሽት።